ሕዝበ ሙስሊሙ የዒድ አል ፈጥር በዓልን ሲያከብር በመረዳዳትና በመተሳሰብ መሆን እንዳለበት የወልዲያ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ዋና ጸሐፊ ኡስታዝ ሀሰን ተማም ገለጹ። 1446ኛው የዒድ አል ፈጥር በዓል በወልዲያ በሃይማኖታዊ ስርዓቶች ተከብሯል። ከኢድ ሶላት መልስ ከክርስቲያን ጎረቤትና ቤተሰቦቻቸው ጋር በዓሉን በጋራ እንደሚያሳልፉ የበዓሉ ታዳሚዎች ተናግረዋል። ከሰው ናይለ ሚካኤል ዝርዝር አለው። 10446 ኛው የኢዳ አልፈጥር በዓል በወልዲያ ከተማ ተከብሯል። በዓሉ በመተሳሰብ በመረዳዳት ይቅርታ በመባባልና ና አብሮነትን በማጉልበት ሊከበር እንደሚገባን የተገለጸው የከተማው ሙስሊም ማህበረሰብ በኢድ መስገጃ ቦታ በመሰባሰብ የጀማአ ሶላት ሰግደዋል። በሶላት ስነ ስርዓቱ ላይ ያገኘናቸው ታዳሚዎች በዓሉን በመተሳሰብ ማክበር እንደሚገባን የገለጹት ጀማል ሙሐመድ የወልዲያ ከተማ ነዋሪ ነኝ በመርዳትን በየቤታቸው በመዘየር በመደጋገፍ በመተዛዘን እንዲሁም አብሮነትን በማስካሄድ ነው የምናሳልፈው። ስሜ ሰይድ መሐመድ ይባላል፣ ከወልዲያ ማለት ነው። ረመዳን በባህሪው የእኛ በታቸው የሆኑትን የተራቡ የተጠሙትን ማስታወስ እንደዛ መዘከር ስለሆነ ባለን አቅም እኛ በራሳችን ባለን አቅም ከኛ የተቸገሩትን በማገዝ የተራቡትን በማብላት ከኛ ብጎን ሆኖ ማህበራዊ ሴታችንን በመጨመር ነው ኢድኑን ማክበር የምንችለው ረመዳን ማሳለፍ ያለብን ለመላውም የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ። በዓሉ የሰላም የፍቅር የደስታ ይሁንላችሁ። በዓሉ ማህበረሰብ አብሮነት የሚጎለብትበት መሆኑንም ታዳሚዎች ነግረውናል። ስሜ ኸይሪያ ፈቃዴ በለጠ ይባላል። ተወልጄ ያደኩት በወልድያ እንሻላ። እንግዲህ ከዚህ በኋላ ከወንድም ከእህቶቻችን ጋር አብረን እንበላለን፣ እንጠጣለን፣ የተቸገሩም እንረዳለን። ኢድን በጣም የምንወደው እኛ መውድር ደግሞ ብለን የምናስበው አንደኛ ረመዷን ጾመን ረመዳኑን ጾሞ ከተጠቀሙት ደግሞ ከዛ ደግሞ ጠዋት ደግሞ ገንፎ ተሰርቶ ጎረቤቱ ጋር አብረን በልተን ከዛ ወደ ሰላት እንመጣለን። ከሰላም መልስ ደግሞ ቡና ጠጡ ብለን አንድ ላይ ነው የምናከብረው እና እንደውም ጥሪ ሁሉ የለም። ሙስሊሙም ክርስቲያኑም እንኳን አደረሳችሁ ብለው ነው የሚመጡት። ለእስልምና እምነት ተከታዮች በሙሉ እንኳን ለአንድ ሺ አራት መቶ አርባ ስድስተኛው ለዒድ አልፈጥር በዓል በሰላም አደረሳችሁ። ኢዱ የሰላም የፍቅር እንዲሁም ደግሞ የደስታ የመተሳሰብ፣ እንዲሁም ሀገራችን ሰላም አድርገው ቀጣይ ደግሞ አብረን ሁላችንም የምናከብርበት አላህ ያድርግልን እንላለው። መላው ኡመተል ሙስሊም የሆነ አላህ እንኳን ለዚህ ለተከበረው ቀን አደረሳችሁ ላለው እና ለውድ ባለቤቴ ለኖር ሲራጅ እንኳን አደረሰህ። የወልድያ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ዋና ጸሐፊ ኡስታዝ ሀሰን ተማም በረመዳን ወራት የነበረው እዝነት በኢድለትም ሊቀጥል እንደሚገባ ነው ያሳሰቡት። በዒድ ቀን አብሮ መብላት፣ አብሮ መጠጣት፣ መዘያየር፣ ይቅር መባባል አላህ የሚፈልገው አንድ ራሱን የቻለ መገናኛና የዒድ አካል ነው። ኢስላም በጋራ የሚኖርበት ማብላትን ማጠጣትን ያዘዘበት ዲን ነው። የተከበራችሁ ታዳሚያን። ረመዳን አላህን ስንፈራ እንደነበረው ከረመዳን በኋላም ለማስቀጠል ጥረት ማድረግ ስለሚያስፈልግ የምንችለውን ሁሉ እንድናደርግ ላስታውሳቸው እወዳለሁ። በመጨረሻም አላህ ተባረከ ወተዓላ አገራችንን ሰላም እንዲያደርግልን እንለምነዋለን። የሕዝበ ሙስሊሙ የጋራ ሶላት ሂደት በሰላም ተጠናቋል። የቤት ውስጥ ማህበረሰባዊ የጋራ ውሎ የሚቀጥል ይሆናል።